የአዲስ አበባ ፌዴራል ፖሊስ በጤና ባለሙያዎቹ የተነሳ ያለውን የመብት ጥያቄን ሽፋን በማድረግ በሀገሪቱ ውስጥ ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር ያበሩ 47 የጤና ባለሙያዎችን በቁጥጥር ስር መዋሉን አስታወቀ። የጤና ባለሙያዎች ስራ ማቆምና ተያያዥ ተግባራት እንዳይፈጽሙ ያስጠነቀቀው ፌዴራል ፖሊስ እየወሰደ ያለውን ህጋዊ እርምጃ አጠናክሮ እንደሚቀጥል ገልጿል። ፌዴራል ፖሊስ የጤና ባለሙያዎችን እስር ለመጀመሪያ ጊዜ ያረጋገጠው ዛሬ አረብ ግንቦት 15 ቀን 2017 ዓ ም በወጣው መግለጫ ነው ነው። የደሞዝ ጭማሪና ሌሎችንም ታያሽ ጥያቄዎችን ያቀረቡት ጤና ባለሙያዎች ባለፉት ሳምንት የጀመሩትን ከፊል አድማ በዚህ ሳምንት ወደ ሙሉ አድማ አደርሷል። ከዚህ እንቅስቃሴ ጋር የተያያዘ ባለፉት ሁለት ሳምንታት በአገሪቱ የተለያዩ ክልሎች ውስጥ የሚገኙ ጤና ባለሙያዎች እስርና ጫና የደረሰባቸው መሆኑን ሲገለጽም ቆይቷል። እንቅስቃሴው አስተባባሪ ባለፈው ሳምንት በተለያዩ የሀገሪቱ አካባቢዎች ከሰማንያ በላይ የህክምና ባለሙያዎች መታሰራቸውን አስታውቆም ነበር። ከዚህ መረጃ በኋላ ጤና ባለሙያዎች ማህበር ፕሬዝደንት ዮናታን የሚገኘውንም ጭምር የተወሰኑ የጤና ባለሙያዎች እንደተፈቱ መረጃዎቹ ያመላክታል። የሰብአዊ መብት ተሟጋጅ ተቋም አምነስቲ ኢንተርናሽናል ሮብለት ባወጣው መግለጫ በአዲስ አበባ ከተማ ብቻ ቢያንስ ሀያ የጤና ባለሙያዎች እንደታሰሩ አስታውቋል። ፌዴራል ፖሊስ ዛሬ ባወጣው መግለጫ በጸጥታ ኃይል ቁጥጥር ስር ያሉት የጤና ባለሙያዎች ብዛት 47 እንደሆነም ገልጿል። ግለሰቦቹ የታሰሩት ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄን በማድረግ በአገሪቱ ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበራቸው እንደሆነም ገልጿል። የጤና ባለሙያዎች ህገወጥ የስራ ማቆም አድማ ማድረጋቸውን የገለጸው ፌዴራል ፖሊስ በጤና ዘርፉ ላይ ውከት በመፍጠርና የታካሚዎችንም ህይወት አደጋ ላይ በመጣል መጠርጠራቸውንም አስታውቋል። በቁጥጥር ስር የዋሉት የጤና ባለሙያዎች ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎችን ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትንና ብጥብጥም በመፍጠር የተጠረጠሩ ናቸውን ብሏል። ፌደራል ፖሊስ በጤና ባለሙያዎቹ እንዲፈጽሙ በመግለጽ በመግለጫቸው ከዘረዘሯቸው ክሶች መካከል በተለያዩ የጤና ተቋማት የአድማ መረቦችን መዘርጋት እንዲሁም የጤና ባለሙያ ያልሆኑትን አካላትን ነጭ ጋዋን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ ማድረግ የሚሉትም ይገኙበታል። የጤና ባለሙያዎች ሰላማዊ የህክምና ሂደትን በማደናቀፍ የህክምናንና የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት ዋጋ ላይ እንዲወድቅ ማድረጋቸውንም ይዘረዝራል። በቁጥጥር ስር የዋሉት ባለሙያዎች ከጤና ተቋማት ባሻገር የጤና ትምህርት የሚሰጥባቸው ተቋማት ውስጥ ሰላማዊ የመማር መስተማር ሂደትም እንዲስተዋገል ማድረጋቸውንም አትቷል። በጤና ተቋማት ስራቸው ላይ የተገኙ ባልደረባቸውም ላይ ዛቻና ማስፈራሪያ በመፈጸማቸውም እንደተከሰሱም ተናግሯል። ፖሊሱ እነዚህን ተግባራት በሚፈጽሙ ተጠረጠሩ 47 የጤና ባለሙያዎች በመረጃ እና በማስረጃ በመለየት በቁጥጥር ስር አውሎ ምርመራ እያካሄደም እንደሚገኝ አስታውቋል። ፌደራል ፖሊስ በዚህ መግለጫው የጤና ባለሙያዎች ከዚህ ጋር ተያያዥነት ያላቸውን ተግባራት ከመፈጸም እንዲቆጥቡ አስጠንቅቋል። ፖሊስ ማስጠንቀቂያ የሰጠባቸው ተግባራት የሙያ ስነ ምግባርና ህግ የማይፈቅዳቸው ሁኔታ የዜጎችን ህይወት ለሞት ለአደጋ በማጋለጥ ስራ ማቆም እንዲሁም ሌሎችም ስራ እንዲያቆሙ የሚያነሳሳና ማስፈራራት የሚሉትን ዛቻዎችን እንደተጠቀሙም ተናግረዋል። እነዚህ ድርጊቶች የወንጀል ተግባር መሆናቸው የገለጸው ፖሊስ ጤና ባለሙያዎቹ ከዚህ ተግባር እንዲቆጠቡ አሳስቧል። መግለጫዎቹ ከዚህ ውጪ ውከትንና ብጥብጥን ለማስፋፋት የሚንቀሳቀሱ አካላት ላይ ፖሊስ እየወሰደ ያለውን ሕጋዊ እርምጃ አጠናክሮ እንደሚቀጥል ያሳውቃል ስልም አስጠንቅቋል። ፖሊስ ህዝባቸውንና ህግ አክብሩ አገልግሎት እየሰጡ ላሉ የጤና ባለሙያዎች አስፈላጊ ጥበቃ እንደሚያደርግ ክሏል። ፌደራል ፖሊስ ባለሙያዎቹ እነዚህን ድርጊቶችን በመፈጸም መጠርጠራቸውን ቢገልጽም ሰብአዊ መብት ተሟጋች ተቋም የሚኒስት ኢንተርናሽናል ሮብ ዕለት ባወጣው መግለጫ ባለሙያዎች መብታቸውን ብቻ በመጠየቅ መታሰራቸውንም ገልጿል። የጤና ባለሙያዎችን በቁጥጥር ስር የዋሉት የሚታሰሩበት ምክንያት ሳይነገራቸው መሆኑን ያስታወቀው የምንስ ያለ ፍርድ ቤት ማዘዣ ቤታቸው መበርበሩንም በመግለጫው ጠቅሷል። የምንስ መንግስት መብታቸውን በመጠየቃቸው ብቻ ለእስር የተዳረጉ ሁሉንም የጤና ባለሙያዎችን በአፋጣኝና ያለምንም ቅድመ ሁኔታ ሁሉንም እንዲለቅ ጠይቋል። የመንግስት ባለስልጣናት በሰላማዊ መንገድ እየተቃወሙ ያሉ ግለሰቦች ላይ የደረሰ ያሉትን ወከባ እንዲያቆም ጥሪ አቅርቧል። ተወደዳችሁ ውድ ጃሾ ሚዲያ ቤተሰቦች፣ ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ እንዲሁም ለቤቱ አዲስ ሲሆናችሁ ቤቱን ሰብስክራይብ፣ እንደዚህ አይነት አዳዲስ መረጃ እንደርሳችሁ ደውል ምልክቷን አብረታችሁ ተከታተሉ። እኛ ልውቅ የምንለያችሁ ይሆናል። ይህ ጃሾ ሚዲያ ነው።